የትወና ብቃታቸውን ያስመሰከሩ ጠንካሮች፣ ጀግኖች ስራ እንዴት መስራት እንዳለባቸው ጠንቅቀው የሚያውቁ ሁነውና ተውነው የሚሰሩ ጨሪቃዎች ብቻ ናቸው፣ ከዩቱበሮች ማለት ነው። ምንም ዝባዝንኬ የሌለው እጥር ምጥን ያለ ከንግግር፣ ከትወና የተዋጣላቸው ጨሪቃዎች ብቻ ናቸው። አለቀ ነገሩ። ስራ እየሰሩ ነው፣ ይስሩበት። አንዳንድ ሰዎች ክፍተት አገኘን ብላችሁ ደግሞ እኝኛ ትበሉ። እዛው ጥጋችሁን ይዛችሁ ተቀመጡ። እነሱ ስራ ነው የሚሰሩት። እንዴት መስራት እንዳለባቸው፣ እንዴት መተወን እንዳለባቸው፣ እንዴት ፕራንክ ማድረግ እና መደራረግ እንዳለባቸው እርስ በራሳቸው ይተዋወቃሉ። ምንም የተፈጠረ ነገር የለም። ሀይሚዬ ደግሞ የትም አልሄደችም። እዛው ቡታ ቡታጀራ ናት ያለችው ብሩኬ ደግሞ በሀይሚ ጉዳይ ብቻ ሳይሆን ከዛ በፊት ትንሽ አመም እንዳደረገው ትናንትና ቤኪ ተናግሮ ነበረ። ትንሽ አሞታል ብሎ ነበረ። ስለደነገጠ ደንግጧል እንጂ አላለቀሰም። አለቀሰ እያላችሁ ደግሞ እኛ አትበሉ። አላለቀሰም፣ ደንግጧል። አለቀ ቅመምዬ ደግሞ የትም አልሄደችም። እዛው ቡታጀራናት ያለችው እነዚህ ልጆች ደግሞ ስራ ነው ይስሩበት ማለት ነው። እኔ እኮ የድራማውን ርዕስ እነግራችሁ ነበረ፣ የፕራንኩን ርዕስ እነግራችሁ ነበረ ግን የጨሪቃዎች ሚስጥር ስለሆነ አልነግራችሁም። የዚህን ፕራንክ ወይ ድራማ አይዲያውን ማወቅ ከፈለጋችሁ በደንብ አድርጋችሁ ቪዲዮቸውን ተከታተሉት። ምን ለማስተማር እንደፈለጉ፣ ምን ለማለት እንደፈለጉ በደንብ አድርጋችሁ ተከታተሉት። በጣም አስተማሪ ቪዲዮ ነው። በደንብ አድርጋችሁ አስተውሉ። የሆነ ነገር በሕይወታችሁ ውስጥ ተፈጥሮ በፍቅረኛ ሞችም ይሁን በጓደኛ ሞችም ይሁን በባልና ሚስትም ይሁን የሆነ ከባድ ነገር ሲፈጠር አብሶ ደግሞ በእናንተ በደካማ ጎናችሁ ሲመጣባችሁ ያን ነገር ሁሉም ነገር ለባላችሁ ወይም ለፍቅረኛችሁ ማውራት የማትችሉበት አጋጣሚ ሊፈጠርባችሁ ይችላል። በደንብ አድርጋችሁ ቪዲዮውን ተከታተሉት። በጣም አስተማሪ ቪዲዮ ነው። ከመሳደባችሁ በፊት ክፉ ቃል ከመናገራችሁ በፊት በደንብ አድርጋችሁ ቪዲዮውን እዩት። በጣም አስተማሪ ነው። ጨሪቃዎች ደግሞ እንደምናውቃቸው እኛን የሚያስተምረን እኛን የሆነ ነገር እንድናስተውል የሚያደርግ ቪዲዮ ነው የሚሰሩት። በደንብ ጠንቅቃችሁ ቪዲዮቸውን ተከታተሉት ማለት ነው እና ፕራንክ ባይሆን ኑሮ ዛሬ ቪዲዮ ሲቀርጹ ሀይምዬ በመሀል እንዴት መጣች እንዴት መጣች? ስታስቡት ማለት ነው። እስኪ በደንብ አድርጋችሁ አስቡት። እንዴት መጣች? ስለዚህ እነዚህ ልጆች እየሰሩ ነው። ስራ እየሰሩ ስለሆነ እየስሩ በቃ ሁሉ ነገር ያምርባቸዋል። እነሱ ሀይሚ እና ብሩኬ ዛሬም አንድ ናቸው። ነገም አንድ ናቸው። ወደፊትም አንድ ናቸው። አለቅ አራት ነጥብ። እነዚህ ልጆች ደግሞ ካሰቡበት ደረጃ ለመድረስ ያሰቡትን ነገር ለመስራት፣ ስኬታቸው ላይ ለመድረስ ግዴታ መስራት አለባቸው። ሁልጊዜ የፍቅርም ቪዲዮ ሲሰሩ ይሰደባሉ፣ እንደዚህ አይነትም ነገር ቪዲዮ ሲሰሩ፣ ጠንከር ያለ ቪዲዮም ሲሰሩ ይሰደባሉ። ስለዚህ ምንም ማድረግ አይቻልም። ስድብም የተለመደ ነው። ፎቶ መዘግዘግም የተለመደ ነው። ምንም ማድረግ አይቻልም። አንዳንድ ምቀኞች ስላላችሁ ማለት ነው ማለት የሰውን እድገት ማትወዱ ላይክ እንኳን የማታደርጉ ሰዎች አላችሁ። እውነት ለመናገር ሰብስክራይብ እና ላይክ እኮ አይከፈልበትም። እውነት ለመናገር ማለት እንደኛ ልባችን ቅን ከሆነ ላይክ እና ሼር ሰብስክራይብ ማድረግ ምንም የሚከፈል ነገር የለም ማለት ነው። ስለዚህ ጨሪቃዎች ደግሞ በቃ ፋይበሉ በቃ እየስሩበት ነው። ምላችሁ ይመቻቸው በቃ። እኔ እንዴ ልበላችሁ ብቻ ሀይሚና ብሩኬ ብቻ በአንድ ቪዲዮ ይምጡ። እሱን ብቻ ነው ፈልገው ሌላ ሰው አይግባ እንጂ እነሱ ሁለቱ ብቻ ከመጡ ለእኔ በቂ ነው። ምክንያቱም ብዙ ነገር ስለሚያስተምሩ ማለት ነው። ሰላም ለእናንተ ይህም፣ ውድና የተከበራችሁ የቻናል ቤተሰቦች፣ በያላችሁበት ሰላማችሁ ብዝት ይወልልኝ። ዛሬ እንግዲህ ያው ጨሪቃዬ ከተደበቀችበት መታለች ማለት ነው። ከየት መጣች፣ እንዴት መጣች የሚለውን ደግሞ ያው ቪዲዮን በማየት እንከታተላቸዋለን ማለት ነው። እናንተ ብቻ ቅመምዬን 250 ሺህ፣ ብሩኬን ደግሞ 300 ሺህ አስገብታችሁ ከዛ ደግሞ የፍቅር ፊልም ይጀመርልናል ማለት ነው። እስከዛው ግን ሁልሽን ፕራንክ ትደረግያለች እና አትጨናነቁ አታልቅሱ። አንዳንድ እህቶች፣ ይሄ ደግሞ ያው የምትጨነቁት የምታለቅሱት ከመውደዳችን ከማክበራችን የተነሳ ስለሆነ ነው ፍቅር ስለሆነ ነው። ግን ደግሞ እናንተ ደግሞ በሰው ሀገር ነው ያላችሁት እራሳችሁን ጠብቁ። በጸሎታችሁ በዱአችሁ አስቧቸው። እነዚህ ታዳጊ ልጆች ናቸው፣ ስራ ነው የሚሰሩት። ሌላ ምንም አዲስ ነገር የለም። ብሩኬ ደግሞ እግዚአብሔር ጨርሶ ይማርህ ወንድሜ። ቅመምዬ ደግሞ የሚያስጨንቅሽ የሚያሳስብሽ ነገር ሁሉ እግዚአብሔር አምላክ ያስወግድልሽና ያለውን ነገር ደግሞ ከብሩኬ ጋራ በመነጋገር እያወራችሁ ደግሞ ነገሮችን አስተካከላችሁ በፍቅር በሰላም እንደምትመጡልን ባለሙሉ ተስፋንን ነገ ከነገ ወዳ በሰላም ይመጣሉ። እሺ፣ አትጨነቁ። እነሱ ፕራንክ እየተደራረጉ ነው፣ ይስሩ ስራ ነው። ስለዚህ እኛ ደግሞ በቃ ላይክ ሼር እያደረገን እንከታተላቸዋለን ማለት ነው። የጨሪቃ ፋሚሊዎች የምትወዷቸው የምታከብሯቸው ማለት ነው፣ እና ሰብስክራይብ እያደረጋችሁ እንጠብቃቸዋለን ማለት ነው። በያላችሁ በሰላማችሁ ቪዚቲቨሊ ነገ ቸር ያሰማል።